ሰላም እንዴት ናቸው? ሰላም ናቸው የቤተሰቦች፣ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ የቡና ቁርስ ጤናማ የሆነ በፍጥነት የሚሰራ ነው። ቪዲዮን እስከ መጨረሻ እንድትከታተሉኝ በትሕትና ጠይቃለሁ። ቤተሰቦቼ አብራችሁ ይቆዩ። የምሰራበትን እቃ ካዘጋጀ በኋላ ትንሽ ጨምሬአለሁኝ ውሃ ንጹህ ቀዝቃዛ ሆኖ የተጠቀምኩት እሱን ጨምሬ ያለው ይህ የምታዩት ቀይ ጤፍ ዱቄት ነው። በቀይ ጤፍ ዱቄት ነው የምሰራው፣ በእሱ ብቻ ነው የምሰራው። እሱን ተነፍቶ ተበጥሮ የተዘጋጀ ነው፣ የተነፋ ነው። ከላይ ያደረግኩበት ጥቁር አዝሙድ እና የዳቦ ቅመም ትንሽ አርጌ አለሁኝ። ትንሽ ጨው ጨምሬ ያለው። እና ለጣዕም ደግሞ ትንሽ ስኳር አድርጌ ያለሁኝ። ይሄን መስበቅ ብቻ ነው ምን አላቦከውም። በደንብ ነው የምሰብቀው። ሌላው እርሾ ጨምራለሁኝ፣ የፋብሪካ እርሾ የታሸገው ማለት ነው። እሱን ጨምር ያለው። ሁሉንም አንድ ላይ ከጨማመርኩት በኋላ በደንብ እመታዋለሁኝ በእንቁላል መምቻ እንደዚህ ላላ አርጌ ነው የምመታው። የሚወፍርብኝ ከሆነ እንዳይጓጉል ሰብቀዋለሁ ማለት ነው። በደንብ አርጌ እንደዚህ ስሰብቀው ስሰራው አይቆረረስብኝም፣ አይፍረከረክብኝም። ስለዛ እንዲ በደንብ አርጌ ሰብቀዋለሁኝ። በወፍራሙ እያሸን ማቅጠንም እንችላለን። በርከት ያለ ስንሰራ እንደዛ ማድረግ እንችላለን። ይህ ትንሽ ስለሆነ እንደዚህ ስሰብቀው ቆንጆ ይሆናል። በደንብ አድርጌ ልክ እንቁላል እንደምንመታው በደንብ ከመታ ነው ቆንጆ ይሆናል። ትንሽ ጥቁር አዝሙድ እዚህ ጋር አሁንም ጨምሬበታለሁ። በደንብ አድርጌ ከሰበኩት በኋላ ልክ እንቁላል እንደምንመታው መታዋለሁኝ። ከዛ ከድኜ አስቀምጠዋለሁኝ ብድግ እስከሚል ድረስ። ቶሎ ነው ብድግ የሚለው። ብዙ ሰዓት አይቆይብኝም። ከሀያ ደቂቃ በኋላ ይኸው በዚህ መልኩ ብድግ ብሏል። እርሾው ወዲያው ነው ኩፍ ያደረገው። እንግዲህ ቀይ ጤፍ ዱቄት ብዙ ጥቅም አለው አይደለ? ስለዛ ስንመገበውም ልክ የራሱ የሆነ ጣዕም አለው። ስኳር ስኳር ነው የሚለው በጣም ትንሽዬ ነው ስኳር የጨመርኩበት፣ እና ግን በጣም ነው የሚጣፍጠው። በጭልፋ እንደዚህ ወደ ታች ወደ ታች አደረገዋለሁኝ። ትንሽ ስለወፈረብኝ ውሃ ጨመር አድርጌ የምፈልገውን ያህል ቅጥነት እስከሚያገኝ ድረስ ትንሽ ውሃ አድርጌበታለሁኝ ከዛ በጭልፋ ፈሰስ እያደረግን እንጋግረዋለን። መጥበሻችን የማይዝ ቢሆን ይመረጣል። ሁሌ የምንሰራበት ሁሌ የምንጋግርበት ከሆነ ጥሩ ነው። ልክ እንደምታዩት ይሄ እንጀራ ነው የሚመስለው። በጣም ነው የሚያምረው። እንዲሁ ራሱ ቢበላ አፍለኛ ነው። ማርማር ነው የሚለው። በጣም ነው የሚጣፍጠው እንጀራው ራሱ። በዚህ መልኩ እንደዚህ መጋገር እንችላለን። አንዳንዴ መብራት ሲጠፋብን ከሰል ላይም እንደዚህ ጋግረን መብላት እንችላለን። አወጣዋለሁኝ። ከድኛዋለው። አነባበሩ ያው ወፈር ማለት አለበት ሊጡ አደለ ግን፣ እኔ በመጥበሻ ስለምጋግር ለዛ ነው ሊጡ ትንሽ ቀጠን ያደረኩት ከላይ ላይ ይበስልልኝ ይችላል ብዬ። እንጀራ አይኑ በጣም ነው የሚያምረው። እንግዲህ እንዳያችሁት አሁን ነው በጥበጣ አርጌ ያደረግኩት። ሊጡ ምጥጥ ብሎ ሳያልቅ ከላይ እዛ የመጀመሪያ የጋገርኩበትን ደርብበታለሁኝ። እንዳልኳችሁ የቡና ቁርስ ነው። እዚቹ እዛው የምንሰራበት ቦታ እዛቸው ሳሎናችንም ሆነ ቡናችንን እየቆላን የምንጋግረው የቡና ቁርስ ነው። ለቁርስም ይሆናል፣ ለፈለግነው ነገር ይሆናል፣ ለመቅሰስ ይሆናል፣ ለሻይ ሰዓት ይሆናል። እየደረብኩትን እንደዚህ አወጣዋለሁኝ። እጫን እጫን አድርጌዋለሁ፣ እንዳይጣበቅ፣ እንዲጣበቅልኝ፣ በደንብ እንዲጣበቅ እና ተጣብቋል። ከዛ አሁንም እጋግራለሁ ማለት ነው። መጥበሻው ምንም አይዝብኝም። እዛ ይኸው እንደዚህ አይነው ትክትክ ትክትክ እያለ የሚያምር ነው እንደምታዩት በጣም ነው የሚያምረው። ከዛ አሁንም ያንኑ መልሼ ደርበዋለሁ። አነባበሮ የጋገርኩት አሁን ያወጣሁትን አሁንም ለሶስተኛ ጊዜ ደርብበታለሁኝ ጫን ጫን ማድረጋችሁን እንዳትረሱ። ይጣበቅልናል ልክ መጠጥ ብሎ እንትን ሲል መልሰን እንደርበዋለን። ከዛ ይጣበቃል። ከዛ ሲበስል ደግሞ እናወጣዋለን። እየወፈረ ስለመጣ አሁን በምናወጣበት በመሳቢያችን እንደዚች አድርገን፣ ይኸው ቆንጆ ሆኗል። እንደምታዩት እንጀራ ነው የሚመስለው። አሁንም ለአራተኛ ጊዜ እንዳልኳችሁ ስስ ያደረግኩበት ሊጡን ያቀጠንኩበት ምክንያት ይሄ ነው። እዛው ላይ ነው እንደራርበው። ሁለት ሁለቱንም ማድረግ እንችላለን። እኔ ወፍራም እንዲሆን ልኝ ስለፈለግኩ ልካይኑ መጠጥ ማድረግ ሲጀምር ሊጡን እንደርበዋለን። ጫን ጫን እያደረግን ከዛ እናበስለዋለን። በደንብ ነው የሚበስለው። ከስር ይበስላል። ይሄኛው አይነት የአነባበሮ አሰራር በጣም ቀላል ቆንጆ፣ ልክ ቆራርሰ ነው ስናቀርበው፣ ወፍራም ነው፣ ዳቦ ነው የሚመስለው። ለአራተኛ ዙር አሁንም ይህንን በዚህ መልኩ አነባብሬ አብስያው አለሁኝ። እንደምታዩት በጣም ቆንጆ ነው። ቆንጆ አነባበሩ አራትን የደራረብኩት እንዳያችሁት አራት ነው የደራረብኩት። እዛ የምንቀባውን ነገር አዘጋጅተን ከላይ እንቀባለን። እኔ ዛሬ ቅቤ ስለማን ስላልፈለግኩኝ ዘይትና በርበሬ ነው የቀባሁት። ሮብ ነው፣ ጾም ነው። እናንተ ከፈለጋችሁ በቂቤ በበርበሬ ነጭ ሰሊጥ ካላችሁ ከላይ ነስነሳ አርጋችሁ፣ ስለሌለኝ አላረኩበትም። ዋናው አሰራሩን ካየነው በጣም ቀላል ነው። አራቱን አንድ ላይ ደራርቤው፣ ልክ ዳቦ ነው የሚመስለው፣ ወፍራም ነው። ካሜራው ላይ ትንሽ ሊመስላችሁ ይችላል። እንደዚህ ደራርቤ ጤፍ ነው ጫን ጫንን ስናረገው በደንብ ይጣበቃል። በቃ ቆንጆ የቡና ቁርስ ለቁርስ ይሆናል። በሻይ መመገብ እንችላለን፣ በወተት ለልጆችም ቁርስ ርስ አርገን ምሳቃቸው ውስጥ የቁርሳቸው መጨመር እንችላለን። ቆንጆ የቡና ቁርስ አነባበሮ በጣም ወፍራም ነው። ደግሞ በጣም ነው የሚጣፍጠው ትንሽዬ ስኳር ነው ለጣም ያረኩበት፣ ግን በጣም ነው የሚጣፍጠው። በእውነት እናንተም እንደምትወዱት ተስፋ አደርጋለሁ ቤተሰቦች። ወፍራም ነው፣ ጣፋጭ ነው፣ ወዲያው ደግሞ የሚደርስልን ነው። በዚህ መልኩ ሰርቼ ጨርሻለሁኝ። እናንተም እንደወደዳችሁ ተስፋ አደርጋለሁ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ የኔ ውድ ቤተሰቦች። ለሚቀጥለው ቪዲዮ እስከምንገናኝ፣ ቻው፣ ደህና ቆዩኝ።